ነጫጭ ጥቁረቶች ከሚለው ታሪክ ከክፍል ስምንት የቀጠለ። ስታለቅስ እንባዎቿን እያየሁ አዳምጣለሁ። ለቅሶውን አላቋረጥም። በእንባዋ ውስጥ ብዙ ታሪክ ይነበበኛል። አባትን ማጣት፣ የደሃ ልጅ መሆን፣ ብቸኝነት፣ ብዙ ብዙ በእንባዋ ውስጥ የተከተቡ ድርሳናት አሉ። እራሴን ማረጋጋት እንዳለብኝ ወሰንኩ። እንደምንም ራሴን አረጋግቼ፣ ኤክሮ ሁሉም ነገር ይገባኛል፣ አንቺ ፈልገሽ ያደረግሽው ነገር የለም፣ እረዳሻለሁ፣ ህይወትሽ ይገባኛል፣ አይዞሽ፣ ለመልካም ነው አልኳት። ኤክሩን ከዚህ በላይ ፊቴ ስታዝን ማየት አልፈለግኩም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልহামዱሊላ ሊተለመደው በአዲስ ቪዲዮ ያለው ሀብራችሁ ይቆዩ! ሁሉንም ረስታው የመጨረሻ ቀናችንን እንድናስብ እንድናስበው ፈለኩ ኤክራምን እክራምን በፈገግታዬ ፈገግ እንዲትል አስገደድኳት እኔና እክሩ ከመቀመጫችን ስንነሳ ሪሃናና ብሩክም ወዲያው ብድግ ለካ የዛሬው ቀጠሮ እኔን ለማርዳት ነበር ሪሃና እና ብሩክ አስቀድመው ሁሉንም ነገር ያውቃሉ። ከአሁን አሁን ምን ይላታል እያሉ እኔን በአይናቸው እየሰለሉ ነው። ባለፈው ኤክራም ቤተ መጽሐፍት መጥታ ከእኔ ሌላ ጥሩ ሴት አለ ምናምን ያለችኝ ቅኔው አሁን ተፈታልኝ። በሰዓቱ ያልነገረችኝ ፈተና ስላልጨረስኩ እንዳልረበሽ ብላ ነበር። ለራሷ አፍነው ስትሰቃይ ነበር ኤክሩዬ። የኔ ምስኪን ኤክሩን ወደ ቤቷ ስሸኛት በቻልነው መጠን መንገዱን ለማስረዘም ዙሪያ ጥምጥም ተሽከረከርን! በመሽከርከር ብዛት ጋብቻ ይሰረዝ ይመስል መንገዱ ላይ በጠጠር ኳስ እየተጫወትን ለጊዜውም ቢሆን ጭንቀቷን እንድትረሳው ለማድረግ ሞከርኩ። እርሷ ፊት ሐዘኔን አሳይቼ የባሰ እንድትጎዳ አልፈለግኩም። ኤክሩዬን የዛን ቀን ወደ ሪሃና ቤት ነበር የሸኘኋት። እስከ መጨረሻው የቻልነውን ያህል መንገዱን ለማስረዘም ብንሞክርም እነ ሪሃና ቤት ደረስን። ልቤ ውስጥ የታመመ ህመም እኔ ነኝ የማውቀው። ጥርሴ ግን ይስቃል፣ ሰማዩ ያጉርመርማል። ኤክሩዬ፣ በቃ በቃ፣ ቻው። ድምጼ ውስጥ ስቃይ አለ። ፈውዬ፣ ቻው። እንባዋ ለመፍሰስ ከአይኗ ጋር ይታገላል። ኤክሩን ድጋሚ ስታለቅስ ማየት አልፈለኩም፣ ብሩክ ከርቀት ቆመው እየጠበቀኝ ነው። ሪሃና ወደ ቤት ገብታለች። ዞሮ ብሩክ ቆሞ ወደሚጠብቀኝ ቦታ ሲሄድ ዝናቡ መዝነብ ጀመረ። ከብሩኬ ጋር ሮጥ ብለን ሱቅ ስር ተጠለልን። ሱቅ ስር ቆመን ኤክራምን ከርቀት ተመለከትኳት። አይኖቿን እየጠረገች ወደ እነ ሪሃና ቤት ሄደች። ኤክሮን ዛሬ ለመጨረሻ ጊዜ ይሆን የማያት? ግራ ተጋብቻለሁ። ብሩክ ዝናቡ ኃይሉ ሳይጨምር እንድንሮጥ ጠየቀኝ። እየሮጥን ከነ ሪሃና ሰፈር ወጣን። ወደ እነ ብሩክ ሰፈር መግቢያ ጋር ስንደርስ ዝናቡ በኃይል መዝነብ ጀመረ። አንድ ፎቅ ስር ገብተን ተጠለለን። ፎቁ ስር ሪወያና እና ሆዳን አገኘናቸው። ተያይዘን ፎቅ ላይ ወዳለው ካፌ ገባን። ሩዌና እየተሽኮረመመች ፈውዬ፣ ቀሽቷ ሚስትህ እንዴት ናት አለችኝ። ምን ልበላት አሁን ነው ቁርጤና ውቄ የመጣሁት ፈገግ ብዬ ደህናናት አልኳት። በደህናናት ውስጥ ስንት ስቃይ ምን ያህል ሕመም እንዳለ ማን ይረዳል? ማንም ሰው የፈለገ ተሰቃይቱም እንዴት ነህ ብትለው ደህና ነኝ ነው የሚልህ ቁጭ አድርገህ ችግር አለ ስትለው ነው ስቃዩን የሚዘረግፈው። ደህና ነህ እኮ ጥያቄ አይደለሁም ብሎ ራሱን ሰላምታ ካደረገ ቆየ። ደህና ነህ ይሉታል ሰላምታ በጣም ይቀፋል። ከነሮዌን አገር ተጨዋውተን ዝናቡ ሲያባራ፣ ሁዳ ሂሳብ ከፍላ ወጣን። ኤክሩን የእውነት አጥቻታለሁ የሚል ስሜት እየተሰማኝ አይደለም ቀየትም ቀሊል ይመስለኛል። ገና ከእውነታው ጋር ለመጋፈጥ አልደፈርኩም። እንዴ እኔና ኤክሮኮ የመጋባት እቅድ አለን። እኔና ኤክሮኮ የምንወልዳቸው የልጆች ብዛት ላይ ብዙ ተከራክረን ተስማምተን ወስነናል። ኤክራም እኮ ከእኔ ጋር ስትጋባ ፊልም መከታተል ለማቆም ቃል ገብታልኛለች። እኔ እኮ ለኤክሮ ስንጋባ ከስራ መልስ ሁሌ ቤት ከእሷ ጋር ለመሆን ቃል ገብቼ ላታለሁ። ኤክሮ እና እኔ እኮ ጁምአ አርብ ቀንን ቤታችን ውስጥ እንደ ኢድ አድምቀነው ለማሳለፍ ተስማምተናል እና ይሄ ሁላ ህልም ገደል ሊገባ ነው። የኤክሮን ውብ አይኖቿ ዳግመኛ ላላይ። ማን ነው ከዚህ በኋላ የኔን ህይወት እንደ ኤክሮ ተረድቶ የሚያማክረኝ? እክሩ እኮ ያልገባችበት የህይወቴ የጓዳ የለም። ቤተሰብ እኮ እሷ ነበረች። እሺ እክሩዬ፣ እየተኮላተፈች ዴን፣ እየተኮላተፈች ስትል ላልሰማ ነው። ቆይ ግን ማን ነው ትዳርን እንዲህ ከባድ ያደረገው? ለምን እክራምን እኔ አላገባትም? ለምን ኒካህ ታስሮልን ራሳችንን እስከንችል በየቤታችን አንኖርም? ሀብታም ካልሆነ ሰው አያገባም ያለው ማን ነው ማን ነው ጥፋተኛ ቤተሰቦቿ እነሱ ስለኔ መቼ ያውቃሉ እንደውም እኔ ነኝ ተጠያቂው በዚህ ሰዓት ሀብታም ሆኜ ኤክራምን የማትፈልገው ሰው የማትፈልገው ሚስት እንዳትሆን ማድረግ ያቃተኝ ቀሽም ሰው ነኝ አዎ እኔ በፍጹም ኤክራምን ማጣቴ ማመን አልፈልግም በፍጹም ክፍል ዘጠኝ ኤክራምን ከህይወቴ መስመር ወጥታ ወደማትፈልገው ሰው የህይወት መስመር ውስጥ ልትገባ እንደሆነ ያወቅኩበት ጨለማ ቀን መሸ። ከብሩህ ጋር ተለያይተን ቤት ገባሁ። ኤክሩን መርሳት ይኖርብኛል። ትዳር ውስጥ ልትገባ ነው። ልረብሻት አልፈልግም። የእውነት ካሰብኩላት ዝም ከማለት ውጭ ምንም ማድረግ የለብኝም። መውደድ የወደዱትን የራስ ማድረግ ብቻ አይደለም እንደ ሻማ እየቀለጡ ሌሎች ለቤተሰቦቻቸው ሲሉ እንዲያደርጉት የተገደዱትን ነገርም እንዲያደርጉ መፍቀድ ነው። የአይዞሽ ባይነት ፈገግታን ማሳየት መቻል፣ ማድረግ ያለብኝ እሱ ነው። በጊዜው የማስተዳደር አቅም ኖሮኝ እኔ የኔ ላደርጋት አልችልም፣ ያለኝ ምርጫ የሚሆነው እንጂ እጀን አጣጥፌ መመልከት ብቻ ነው። ስልኬን አውጥቼ ፌስቡክ ላይ ስገባ ኤክሩ ፕሮፋይል ፒክቸሯን ደም በምታነባ ሴት ፎቶ ቀይረዋለች። ሰው በሰርጉ መዳረሻ የሰርጉን ቀን ናፍቆ የደስታ መግለጫ ይፖስታል፣ እሷ ደግሞ በምታነባ ሴት ምስል ስቃይዋን ትናገራለች። ይሄ ሰርግ ለኤክራም አዲሱን ባሏን የምታገባበት ሳይሆን ባሏ እንዲሆን የምትፈልገውና ሚስቱ እንድትሆን የሚመኛትን ሰው በህይወቷ የምትገነጥልበት ምዕራፍ ነው። ሁሉ ነገሬን የቻለችልኝ እኮ ኤክሮ ነበረች። የእምነት ጥንካሬ ዝቅ ብሎ ሙዚቃ በግድ ሳስደምጣት፣ ዞሬ ዞር በልልኝ አላለችኝም። አቋሜ እስኪስተካከል ቻለችኝ፣ እንደ ድሮው እንዲሆን አደረገችኝ እና እኔ እንዴት ይችልጅ ማጣቴን ልመን ብሎክ ካላደርጋት አሰብኩ ላደርጋ ታሰብኩ። ግን ስለ እኔ ሁኔታ ለማወቅ አካውንቴን መጎብኘት ፈለግኩ፣ ስለማይቀር መፈለጓ ስለማይቀር፣ አንፍሬንድ ብቻ አደረኳት። ልብ ለልብ ስትግባባ አጋራችሁ ምን እንደሚፈልግ ሳይነግራችሁ ታውቃላችሁ? አዎ፣ ኤክሮ አካውንቴ ላይ እየገባች ሁኔታዬን ለመከታተል መፈለጓ አይቀርም። በልቤ የሆነ ሰው በቀሰቀሰኝ ምን ነው፣ በቀሰቀሰኝ ምን ነው? በህልሜ በሆነ እላለው፣ እጅን ቆነጠጥኩት፣ አመመኝ። አው በእንቅልፍ ፍልቤ አይደለም። አልጋዬን አየሁት፣ በጣም ሰፋኝ። ከዚህ በፊት ሳየው ኤክሮ ልጃችንን አልጋው ላይ ስታጫውት ስታጫውተው ነበር። በእዝና ህሊናዬ የማይበት ዛሬ ጭር ያለ ሜዲያ መሰለኝ። ፍቅሩን ከኔ ሌላ የሆነ ወንድ ሊያገባት ነው። እሺ ታግባ፣ ግን እኮ የምትፈልገው ሰው አይደለም። ውድና የተከበራችሁ የቻናሌ ቤተሰቦች ታሪኩ እዚህ ድረስ አቁመዋለሁ ማለት ነው። ክፍል ዘጠኝ የምጨርስላችሁ ይሆናል። ከተመቻችሁ ላይክ ሸር ማድረጋችሁን አትርሶ። ሀሳብ አስተያየት ኮሜንት ላይ ባይ ባይ።